ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ይበልልኝ። እንግዲህ ዛሬ ጨሪቃዎች መጥተዋል። በጣም ብዙ ሰው ተወዛግባችኋል። አትወዘገቡ፣ አትጨናነቁ። እነሱ አንድ ናቸው። ነገ በሰላም በፍቅር ታርቀው ነገሮችን ፈትተው ይመለሳሉ። እስከዛው ድረስ ግን እናንተ ክፉ ቃል አይውጣችሁ፣ መጥፎ ነገር አትጻፉ። እነሱን አንድ የሚያደርጋቸው የሚያግባባቸውን ነገር እየጻፋችሁ ከጎናቸው እንድትሆኑ በጸሎትና በዱዋ አግዟቸው ነው ማለት የምፈልገው። ሲቀጥል ደግሞ እነሱ እንደዚህ እንላይ ስላሉ ብቻ የሚለያዩት ነገር አይደለም። የእነሱ ፍቅር እኛ እንኳ እስከምናቀው ድረስ ብዙ መስዋዕት የተከፈለበት ፍቅር ነው። ሀይሚ ለብሩኬ፣ ብሩኬ ለሀይሚ የከፈሉት የፍቅር መስዋዕት እንዲህ በቃል የሚገለጽ ነገር አይደለም። እኛ በካሜራ የምናቀው፣ እነሱ ደግሞ ከካሜራ ጀርባ ብዙ መስዋዕት እንደከፈሉ ብዙ ጊዜ ይነግሩናል እና መቼ የማይለያዩም እነሱ። እኔ አንዳንድ ጊዜ የምንላለው መሰላችሁ ከመናገር መፍትሔ አለ። ሰውነን ልናጠፋ እንችላለን፣ ልንሳሳት እንችላለን። ያፍ ወለምታ ሊኖር ይችላል። ከሰዎች ጋር ስናወራ ከሰዎች ጋራ የሆነ ነገር እንትን ስንል ምናልባት ለዛ ሰው ምንም እንትን ላይለው ይችላል ብለን የምናደርጋቸው ነገሮች ምናልባት እዛ ሰው ላይ ደግሞ ተጽዕኖ ሊፈጥርብን ወይ የሆነ ነገር ሊያስከፋው ይችል ይሆናል። ግን ደግሞ ይሄ ክስተት ሲፈጠር ደግሞ ከመናገር መፍትሔ ይመጣል። ቅመም፣ የኔ ውድ፣ አንድ በኩል ምናልባት ልታስተምሪ ወይም ልታስተላልፊው የፈለግሽው ነገር አለ ብዬ አስባለሁኝ። ይሄ ቪዲዮ ከተጀመረ አንስቶ ለወረኞች በጣም ትልቅ መልእክት አለው። ለወረኞች፣ ለአስመሳዮች፣ ለአቃጣሪዎች በጣም መልእክት አለው። እሱንም ማለት ነው። ሲቀጥል ደግሞ ቅመም፣ ይህ እውነት ይሄ ነገር እንኳ እውነት ነው ብዬ እንኳ ብቀበል፣ እርግጠኛ እኔ ቅመም ወደ አደባባይ አምጥታ ብሩኬ እንዲንህ ብላ አትናገረውም ብዬ ነው የማስበው። ግን እንዲ ቢሆን እንኳ በመከባበር በመደማመጥ መፍታት ይቻላል ብዬ አስባለሁኝ። የማይፈታ ችግር የለም። ይቅርታም ካስፈለገ ይቅርታ መጠየቅ፣ ጥፋትም ካለ ማስተካከል ማረም ይቻላል። ይሄ ነገር የሚሆነው ደግሞ ከመናገር፣ ከመግባባት፣ ከመደማመጥ ነው የሚሆነው እና ሲቀጥል ደግሞ ዛሬ ደግሞ ብሩኪም ተናግሯል። በእኔ እና በሀይሚ ህይወት ውስጥ የምትገቡ ሰዎች አርፋችሁ ተቀመጡ ተብላችኋል። አርፋችሁ ተቀመጡ። አንድ ነገር ደግሞ መናገር የምፈልገውን ነገር ልንጋራችሁ። ቅመምዬ የስራ ሴት ናት። በጣም ጀግና ሴት ናት። በራሷ መተማመን ያለባት የምትተማመን፣ ምን መስራት እንዳለባት ጠንቅቃ የምታቅ ሴት ናት። በማንም አይምሮ በማንም ሀሳብ የምትመራ ሴት አይደለች ይህን እንድታውቁ ፈልጋለሁ። ትክታክ ላይ የምትሳደቡ የምታንቋሽሹ፣ የትንሽ ትልቅ ናት ቅመም፣ እሷ መሆን አትችሉም። መሆን ስለማትችሉ ነው የምትሳደቡት የምታንቋሽሹት፣ አይደለ እናንተ የራሳችሁ ህይወት የጠፋባችሁ ናችሁ ኑሮ እንዴት መኖር እንዳለባችሁ የጠፋባችሁ ሰዎች ናችሁ። ሴቶች ማለት ነው ደግሞ ሴቱ ናችሁ፣ ሴትን የምትሳደቡ የምታንቋሽሾ ማለት ነው። እውነት የምላችሁ ነገ ሁላችሁም ዋጋችሁን ታገኛላችሁ፣ ከሰው አይደለም ከፈጣሪ። ሰው የዘራውን ነው የሚያጭደው ማለት ነው። በዛ ህይወት ውስጥ ገብታችሁ የምታቦኩ የሰውን ህይወት እኔ ያውቃለን የምትሉ የራሳችሁን ህይወት ሳታውቁ ማለት ነው። ቅመምን መቼም መሆን አትችሉ መቼም ማለት ነው፣ መቼም መሆን አትችሉም። ዛሬ ምናልባት ቅመምዬ መለያየት ይሻለናል ስትል፣ ምናልባት ብዙ ጥላቶች፣ ምቀኞች እነሱ እንዲለያዩ የምትፈልጉ ብዙ ሴራ የምታሴሩ ምናልባት ደስ ሊላችሁ ይችል ይሆናል። ግን ደስ አይበላችሁ፣ ምክንያቱም እነሱ ለስራ ነው ስራ ነው። እንዲህ በቀላሉ ብሩኬን ትተውልናለች ወይም ይለያያሉ ብላችሁ የምታስቡ ከሆነ አይሳካላችሁም። የራሳችሁን ሕይወት ብትኖሩ ራሳችሁን ብታስከብሩ ይሻላችኋል። እኔ እንጃ አላውቅም። ልጁ እኮ አንድ ልጅ ብቻ ነው ብሩኬ አንድ ወንድ ነው። ውስጡ መሆን የሚችለው ለአንድ ሴት ብቻ ነው። ለሰላሳ ለአርባ ሴት ሊሆን አይችልም። ይህም ማወቅ አለባችሁ። ስለዚህ አንዳንድ ሴቶች ክብራችሁን ብታውቁ ሰውን ሴት ሆናችሁ በሴት ላይ ባትፈርዱ ባትናገሩ። ይቅርታ፣ ጉፋን ስለያዘኝ ነው ማለት ነው እና ሴት ሆናችሁ ሴትን ባትሳደቡ ሴትን ባታንቋሽሹ ጥሩ ነው ብዬ አስባለሁ። እነዚህ ልጆች መቼም አይለያዩም፣ የሚለያዩ ልጆችም አይደሉም፣ ገባቸው አደለም መቼም የሚለያዩ ልጆች አይደሉም። ብዙ ዓላማ ብዙ ስኬት ያላቸው ልጆች ናቸው፣ ግን በእነሱ ብዙ ሰው ይቀናል ብዙ ሰው ማለት ነው እና ብትቀኑም ብትናደዱም እግዚአብሔር ያገናኘውን ደግሞ ሰው አይለየውም እና እባካችሁ እባካችሁ ሴቶች፣ ትክታክ ላይ ያላችሁ ሌሊቱን ሙሉ ስትሳደቡ የምታድሩ የስድብ ዲግሪ፣ የስድብ እውቅና ያላችሁ ልበላችሁ እኔ አላቅም እኔ አላቅም እውነት ስድብ እንዴት ሰው እኔ እንዴት እኔ እንጃ አላቅም ሴቱ ናችሁ ግን ሴትን ስትሰድቡ አይከብዳችሁም? አይደብራችሁም? እንደው ማንም ሰው ሊሰደብ አይችልም። ሰው የሆነ ሰው አይሰደብም። ለምን ይሰደባን? ሰው ሰው መከባበር እያለ፣ መዋደድ እያለ፣ መፋቀር እያለ ስድብን ምን አመጣው? ሰው ችግር ካለበት ወይም ጥፋት ካጠፋ ጥፋት ነው ብሎ አስተካክል ማለት እኮ ይቻላል። አደለ እናንተ ግን እንደፈለጋችሁ ነው የምትዘባርቁት ማለት ነውእና በሰው የወጣ ልቃ ገብታችሁ አትዘበራርቁ። አርፋችሁ ተቀመጡ። ልጆቹ ህይወታቸውን ይኑሩበት፣ ተዋቸው። ማሬ ምን ተዋቸው። እኔ በጣም ነው የሚያሳዝኝ። እግዚአብሔርን በቃ ኔንጃ እንዲት ልበላችሁ፣ በጣም ያሳዝኛል። ምክንያቱም ምን አደረጓችሁ? ምንም ያደረጉት ነገር የለም። ብቻ በጸሎታችሁ አስቧቸው ማለት እፈልጋለሁ፣ ውድ ቤተሰቦቼ። በያላችሁ በሰላማችሁ ብዝት። መልካም ጊዜ